ይሄ ማስረጃ እያለኝ አላሰራችሁም የሚል ከሆነ ይንገረን፣ ይፈትነን። ይሄ ማስረጃ አለ። በዚህ ማስረጃ ላይ ተመስርታችሁ ግን እርምጃ አልወሰዳችሁም ብሎ ከሰጠን እና በዚህ ማስረጃ ላይ ተመስርተን ያልወሰድን ከሆነ ሊነገረን ይገባል ነው እያልኩ ያለ ተመልካቾቻችን ቀደም ሲል የሰማችሁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሀገር ውስጥ መገናኛ ብዙኃን ለቀረበላቸው ጥያቄ ከሰጡት መግለጫ የተወሰደ ነበር። ጤና ይስጥልኝ። ሰባት ሰዓት ሆኗል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የሕዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በመላ ሀገሪቱ የተጀመረው በጥልቀት የመታደስ እንቅስቃሴ ውጤታማ የሚሆነው በሁሉም እርከን ምልአተ ሕዝቡን በሰፊው ሲያሳትፍ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ከሀገር ውስጥ ጋዜጠኞች ጋር ባደረጉት መግለጫ ገልጸዋል። ከአመለካከት ለውጡ ጋር ባሻገር በሂደቱ ተጠያቂ የሚሆኑ ማንኛውም አካል ካለ በመረጃ ላይ ተመስርቶ መንግስት ተጠያቂ ለማድረግ እየሰራ መሆኑም ተናግረዋል። ጠቅላይ ሚኒስትሩ ለጋዜጠኞች በሰጡት ማብራሪያ የዓመቱ የመኸር ምርት በታሪክ ትልቁን እድገት እንደሚያስመዘግብ ነው የገለጹት። ጋዜጣ መግለጫውን የተከታተለው አብዲ ከማል ነው። ከሱ ጋር ትንሽ ቆይታ አድርጋለሁ። ወደ እሱ ብራቸዋለሁ። አብዲ እንደምንዋልከ እንደምንዋል ከንተ ነው እንደና መስገን እንግዲህ ለሀገር ውስጥ መገናኛ ብዙሀን ጠቅላይ ሚኒስትር ሀይለማርያም ደሳሌ ለቀረበላቸው ጥያቄዎች በርካታ ምላሾች ወቅታዊ የሆኑ ምላሾችን ሲሰጡ ነበር። ና የተነሱ ጥያቄዎች ምንድን ናቸው? በዋናነት ትኩረት አድርገ ውስጥ የመለሱባቸው ጉዳዮች ምንድን ናቸው? እንግዲህ የኢፌድሪ ጠቅላይ ሚኒስትር አቶ ሀይለማርያም ደሳለኝ ከሀገር ውስጥ ጋዜጠኞች ጋር የነበራቸው ቆይታ ከአንድ ሰዓት በላይ ቆይታ የነበረው ነው ማለት ይቻላል። በተለይም በዋናነት ባለፉት ወቅቶች ሀገሪቱን ከገጠማት ሁኔታ ጋር ተያይዞ ድርጅቱ የሚሆን መንግስት እያደረገው ካለው የታድሶ እንቅስቃሴ ጋር የተያያዙና ወቅታዊ ጉዳዮች ላይ በዋናነት ያተኮሩ ነበሩ ማለት ይቻላል። እነዚህ ጥያቄዎች እንግዲህ ቀዳሚውና በትልቁ በተለያየ መልኩ ሲነሳ የነበረው በመንግስት ደረጃ ከላይ እስከታች ድረስ እስከ ታችኛው መዋቅር ድረስ የተሀድሶ እንቅስቃሴ ተጀምሮ በሰፊው የሄደ እንደሆነ ይታወቃል። ይህ የተሀድሶ እንቅስቃሴ ውጤታማነቱ በምን ደረጃ እንዳለ የሚያሳየውን መግለጫ የተመለከተው ነው። እንግዲህ ጠቅላይ ሚኒስትሩ ሲገልጹ ይህ የተሀድሶ እንቅስቃሴ በታዳጊ ሀገር በተለይም ይህ መሪ ድርጅት በሚያስተዳድራት ኢትዮጵያ በታሪክ ታይቶ የማይታወቅ ባለፉት 25ና ከ20 አመታት በላይ በነበራት ጉዞ ሰፊ የእድገት ጉዞ ተደርጓል። ለውጦችም ተመዝግበዋል። ይህ ለውጥ አለምን ያስደመመ እንደመሆኑ ከዚህ ጎን ለጎን ደግሞ እንቅፋቶች፣ ተግዳሮቶች ተብለው የሚለዩ ችግሮች እንደነበሩም ነው ያወሱት። እንግዲህ በዋናነት ከአመራሩ እንደሚነሳ ነው የዚህ ችግር መነሻ ጠቅላይ ሚኒስትሩ ሲያብራሩ ያወሱት። ይህንን ችግርም ህዝብን ከማገልገል ራስን ለህዝብ አሳልፎ ከመስጠትና ተያያዥ ችግሮች ጋር ተያይዞ የሚገለጽ እንደሆነ በሰፊው ሲያብራሩ ነበር። ይህንን ለማስተካከል መሪ ድርጅቱ እንግዲህ ባለፉት ጊዜያት ጥልቅ ታድሶ ለማድረግ ከላይ ጀምሮ እስከታች ድረስ እንቅስቃሴዎችን እያደረገ መሆኑን አውስቷል። በዚህ እንቅስቃሴም የአመራር ለውጦች መደረጋቸውን ህዝቡን በየደረጃው በማሳተፍ ይህን ችግር ለመፍታት እያደረጉ ያሉ እንቅስቃሴዎች በሰፊው እየተካሄዱ መሆናቸውን አውስተዋል። በአጠቃላይ ሲታይም ይህ የታድሶ እንቅስቃሴ ሀገሪቱ በዓለም የሀገራት እድገት ታሪክ እያስመዘገበች ያለውን አስደማሚ ለውጥ ለማስቀጠል በሚያስችል መልኩ ይህንን ለውጥ በተሻለ ፍጥነት ለማራመድ በሚያስችል መልኩ ህዝቡን ተጠቃሚ ለማድረግ በሚያስችል መልኩ ህዝቡ የሚያነሳቸውን ችግሮች ለመፍታት በሚያስችል መልኩ በስኬት እየተጓዘ መሆኑን ጠቅሷል። አሁንም ግን አሉ ጠቅላይ ሚኒስትሩ አሁንም ይህ ለውጥ በአመራሩ ብቻ ተወስኖ የሚቀር እንዳይደለ በተለይም ከአመራሩ ባሻገር በሲቪል ሰርቪሱ በመንግስት ሰራተኛው ዘንድ ህዝቡ ጋር በቀጥታ የሚገናኘው የመንግስት ሰራተኛው እንደመሆኑ ይህንን ጥልቅ የመታደስ እንቅስቃሴን እስከታች ድረስ በማውረድ ጠያቂ የመንግስት ሰራተኛ በመፍጠር ህዝብን የሚያገለግል ኃላፊነቱን የሚወጣ የመንግስት ሰራተኛ በመፍጠር ከዚህም አልፎ በባለሀብቱም ረገድ ለህዝብ ጠቃሚ የሆኑ ስራዎችን ከመስራት ጋር ተያይዞ ከክራይ ሰብሳቢነት የተጸዳ ባለሀብት በነጻ ገበያው ተወዳዳሪ ሆኖ አሸናፊ ሆኖ የሚወጣ ባለሀብት ከመፍጠር አንጻር የሚሰሩ ስራዎች እንደሚኖሩ ጠቅሰዋል። በአጠቃላይ ግን በመንግስት ሰራተኛው፣ በመንግስት መዋቅሩ፣ በባለሀብቱ ከመንግስት ጋር ግንኙነት ባላቸው አካላት ብቻ የሚወሰን ሳይሆን በአጠቃላይ ምላት ህዝቡ ጋር ሲደርስ እንደሆነ ይህ የጥልቅ ታድሶ እንቅስቃሴ ውጤታማ የሚሆነው በሚል ነበር ሲገልጹ የነበረው። ባጭሩ የእርሳቸውን ንግግር ተከታትለን እንመለስ። ይሄ እንቅስቃሴ በፓርቲ ውስጥ ተጀምሮ ህብረተሰባዊ እንቅስቃሴ እንደሚሆን ታሳቢ ተደርጎ ነው የታቀደው። በዚህ መንፈስ ነው እንግዲህ ስራው የተጀመረው በብዙ ቦታዎች ላይ በግልጽ እየተወያየን ይህንን ኃላፊነት ለመወጣት ጥረት እየተደረገ ያለበት ሁኔታ አለ። እርግጠኛ ሆኖ መናገር የሚቻለው ይህ ህብረተሰባዊ እንቅስቃሴ በሚፈጠርበት ጊዜ ብዙ ችግሮቻችንን እየፈታ የሚሄድበት ሁኔታ አለ። ነገር ግን አልጋ በአልጋ ይሆናል ተብሎ ደግሞ አይወሰድም። ገና በድህነት ውስጥ ያለ አገር ውስጥ ነን ያለነው፣ ብዙ ኋላ ቀር አስተሳሰቦች ያሉ እንደሆነ ይታወቃል። እነዚህ ደረጃ በደረጃ እየተቀረፉ መሄዳቸው የሚቀር አይሆንም። እንግዲህ ከዚህ ባሻገር ለጠቅላይ ሚኒስትሩ የቀለበላቸው ሌላው ጥያቄ ከታች ከላይ እስከ ታች ድረስ ባለው መዋቅር አመራር የመለወጥ ስራዎች እየተሰሩ እንደሆነ ይታወቃል። እነዚህ የሚነሱት አመራሮች በምን ምክንያት እንደሆነ መንግስት ይፋ አላደረገም በሚልም የተነሳላቸው ጥያቄ ነበር። ለዚህ ጥያቄ በሰጡት ማብራሪያ እንግዲህ ጠቅላይ ሚኒስትሩ ይህ የታድሶ እንቅስቃሴ አሁን አዲስ የተፈጠረ እንቅስቃሴ እንዳይደለ ድርጅቱ ከጥንትም ጀምሮ በየሂደቱ የሚያጋጥሙትን ችግሮች ለመፍታት መሰል ስራዎችን ሲሰራ እንደቆየ በዚህ ሂደትም በዋናነት ማዕከል የሚያደርገው የሕዝብ ተጠቃሚነትንና ለሕዝብ ራስን አሳልፎ የመስጠትን ዋነኛ ተልዕኮ የመወጣትን እንቅስቃሴና ውጤታማነት ዋንኛ መስፈርት አድርጎ ሲንቀሳቀስ እንደነበር ጠቅሷል። በዚህ መነሻም እነዚህ አሁን የተቀየሩ የአመራር አካላት ምንም እንኳ ባለፉት ጊዜያት በተመዘገበው ለውጥ አስተዋጽኦ ቢኖራቸውም አሁን ወቅቱ ከሚፈልገው ሁኔታ አንጻር ህዝቡ የሚፈልገውን አገልግሎት ከማቅረብ አንጻር ራሳቸውን ለዚህ ድርጅቱም ይሁን ህዝብ ለጣለባቸው ኃላፊነት በቁርጠኝነት ራሳቸውን አሳልፈው ከመስጠት አንጻር የተወሰነ ጉድለት ያለባቸውና በየደረጃው የሚገለጽ በዚህ አንጻር ክፍተት ያለባቸው መሆኑን ጠቅሷል። አሁንም ግን ይህ ሂደት ተጠናክሮ የሚቀጥል እንደሆነ ከዚሁ ጋር ተያይዞ አሁንም ቢሆን እስከታች ባለው የመዋቅርን የማጽዳት የማስተካከል ሂደት ተጠያቂ የሆነ ያለው መካከለኛውና ታች ያለው አመራር ነው በሚልም ጥያቄ ተነስቶላቸው ነበር። ለዚህ በሰጡት ምላሽም በጥልቅ ተሃድሶ እንቅስቃሴያቸው እነዚህን ጉዳዮች ህዝቡ የሚያነሳቸውን አሉባልታም የሆኑ በመረጃ ላይ የተመሰረቱ ጉዳዮችን በጥልቀት አንስተን ተወያይተናል። ይህንን ጉዳይ በስፋት ያየነው ጉዳይ ነው። ነገር ግን ሰው ዝም ብሎ ያለ መረጃ አይታሰርም። የትኛውም አካል መረጃ ያለኝ አካል ያለ ካለ ይምጣና ተጠያቂ የማድረጉ ኃላፊነት ማስረጃ ይዞ በማስረጃና በመረጃ ብቻ ነው ህዝብ ተጠያቂ የሚሆነው። አስተዳደራዊ እርምጃዎች ደግሞ የተወሰዱበት መነሻ ይሄ ነው በሚል ነበር ሲገልጹ የነበረው። እዚህም ላይ የተወሰነ ማብራሪያቸውን እናድምጥ። በእኛ ደረጃ እድገት ላይ ያሉ ሀገሮች ሁሉ ያጋጠማቸው ችግር ነው። ዛሬ በኢኮኖሚያቸው ውስጥ ትርፍ ወይም ሰርፕላስ የውጭ ምንዛሪ ሪዘርቭ ያላቸው እንደ ቻይና እንደ ኮሪያ እንደ ጃፓን ሁሉም በእኛ እድሜ ላይ በነበሩ ጊዜ የውጭ ምንዛሪ እጥረት ክፉኛ ተፈታትነዋል። ሌላው ቀርቶ የሴቶቻቸውን ጸጉር ጭምር ቆርጠው ኤክስፖርት እስከ ማድረግ ተገደው ነበር። ስለዚህ ይሄ በእድገት ደረጃ ማለፍ ያለብን ጉዳይ ነው። ተስፋ የሚያስቆርጥ ጉዳይ አይደለም። ይሄንን በዚህ ፐርስፔክቲቭ ወይም በዛ መነጽር ካላየው በስተቀር ለኢትዮጵያ ብቻ የመጣ ጣጣ አድርገን ከወሰድነው ትክክል አይመጣ። ምክንያቱም ኢትዮጵያ በታዳጊ ሀገሮች ማለት በሊስት ደቨሎፕድ ካንትሪስ የሚባሉ ታዳጊ ሀገሮች በዚህ የእድገት ደረጃቸው 40 ፐርሰንት ጂዲፒያቸውን ኢንቨስት የሚያደርጉ ሀገሮች አልነበሩ። ስለዚህ 40 ፐርሰንት ጂዲፒ ኢንቨስት የምታደርግ ሀገር የውጭ ምንዛሪ እጥረት ቢያጋጥማት ምንም ሊያስገርም የሚችል ነገር አይደለም ተብሎ መወሰድ አለበት። እንግዲህ አሁን ተመልካቾቻችን ሲከታተሉት የነበረው የውጭ ምንዛሪ እጥረትን በተመለከተ ለተነሳው ጥያቄ የሰጡትን ማብራሪያ ነበር። እንግዲህ ቀደም ሲል እርሳቸውም ሲገልጹት እንደነበረው ይህ ክስተት በኢትዮጵያ ብቻ የተከሰተ አይደለም። እንግዲህ ኢትዮጵያ ባለፉት ዓመታት ከፍተኛ የሚባል የኢኮኖሚ እድገት አስመዝግባለች። በዚህ የኢኮኖሚ እድገት ውስጥ ደግሞ የውጭ ምንዛሪ እጥረትን ለመከላከል የሚያስችሉ ዘርፈ ብዙ ስራዎችን ሰርታለች። አሁን በወቅቱ የተፈጠረው ሁኔታም ከዚህ የተለየ እንዳልሆነ ለኢኮኖሚው በኢኮኖሚው እንቅስቃሴ ላይ ያን ያህል ተጽዕኖ ሊያሳድር የሚችል ሁኔታ ውስጥ ሊከተን እንደማይችልም አስምረውበታል። እንግዲህ ይህንን ለመፍታትም ቀደም ሲል ከገለጹበት እውነታ ባሻገር መንግስት ዘርፈ ብዙ ስልቶችን ቀይሶ እየሰራ እንዳለ ገልጸዋል። በዋናነትም የውጭ ምንዛሪ ግኝትን የሚያስገኙ የማኑፋክቸሪንግ ዘርፎችን የማስፋፋት ስራዎች እየተሰሩ መሆናቸውን፣ ለዚህም እንዳብነት የሀዋሳ ኢንዱስትሪ ፓርክን መጥቀስ ይቻላል። ይህ ፓርክ ብቻ በአንድ አመት ውስጥ አንድ ቢሊዮን ብር የውጭ ምንዛሪ እንደሚያስገኝ በተደጋጋሚ ተገልጿል። ይህንንና መሰል ዘርፎችን የማጠናከር ስራዎች እየተሰሩ መሆኑን፣ ከዚህ ባሻገር የውጭ ቀጥተኛ ኢንቨስትመንትን የማስፋፋት፣ ከውጭ ትውልድ ኢትዮጵያውያንና ኢትዮጵያውያን የሚልኩትም ገንዘብ በዛው ልክ እያደገ ሲሄድ እነዚህ ችግሮች በዋናነት የሚፈቱ መሆናቸውን ጠቅሰዋል። በመሰረታዊነት ግን አሁን ኢትዮጵያን የገጠማት የውጭ ምንዛሪ እጥረት መነሻው ከግብርና ምርቶች ጋር የተያያዘ መሆኑን ጠቅሷል። ምንም እንኳ ባለፉት ጊዜያት ኢትዮጵያ ዘንድሮን ጨምሮ ከፍተኛ የግብርና ምርት እድገት ብታስመዘግብም የግብርና ምርት በዓለም ኢኮኖሚ ላይ ያለው የዋጋ መዋዠቅ የውጭ ምንዛሪ እጥረቱ በተወሰነ ደረጃ እንዲስተዋል እንዳደረገው ገልጿል። ይህም እንግዲህ ቀደም ሲል በጠቀስኳቸው የመፍትሄ እርምጃዎችም ይሁን በቀጣይ በተለያዩ እርምጃዎች የሚፈቱ መሆኑን ጠቅሷል። የብርን ከዶላር ጋር ያለውን የምንዛሪ ተመን ግን መቀነስ አሁን በሀገራዊ አቅም ላይ የሚያሳድረው ተጽዕኖ በሀገራዊ ባለሀብት ላይ የሚያሳድረው ተጽዕኖ ከፍተኛ የሚሆን በመሆኑ እሱን መንግስት እንደ እርምጃ የሚወስደው እንዳይደለ ገልጿል። በተጓዳኝ ግን ዘርፈ ብዙ እርምጃዎችን በመውሰድ ይህንን ለማስተካከል መንግስት እየሰራ መሆኑን ግን ቅድም ያነሳሁ ፖይንት ነበር። እስከ መጨረሻ አመራሩ ድረስ ያለው ነገር ተጠያቂ ማድረግ ካለብን የሚለው ድምጽ ምናልባት እሱን ከአንድ በታቸው እንስማና፣ ወደ አስቸኳይ ጊዜ አዋጅ ያነሱት ነገር ካለ ብናመራ ጥሩ። በመረጃ ላይ ተመስተን ተጠያቂ ማድረጋቸው እንስማ። በእኛ ደረጃ እድገት ላይ ያሉ ሀገሮች ሁሉ ያጋጠማቸው ችግር ነው። ዛሬ በኢኮኖሚያቸው ውስጥ ትርፍ ወይም ሰርፕላስ የውጭ ምንዛሪ ሪዘርቭ ያላቸው እንደ ቻይና፣ እንደ ኮሪያ፣ እንደ ጃፓን ሁሉም በእኛ እድሜ ላይ በነበሩ ጊዜ የውጭ ምንዛሬ እጥረት ክፉኛ ተፈታትነው ናቸው። አስቸኳይ ጊዜ አዋጅ ላይ እንግዲህ አሁንም የድምጽ መደራረብ ገጥሞናል። ለዚህም አድማጮቻችን ተመልካቾቻችን ይቅርታ እንጠይቃለን። በዋናነት ግን ያነሱት እስከ ታችኛው መዋቅር ድረስ አሁን ተጠያቂ የማድረግ ከላይኛው እስከ ታችኛው ድረስ የማድረጉን ስራ መንግስት እየሰራ ነው። በዚህም ላይ መረጃ ያለው ካለ ቀደም ሲል እንደጠቀስኩት አመራሮች የተቀያየሩት ህዝብን ከማገልገል ጋር ተያይዞ የነበራቸው ቁርጠኝነት ተገምግሞ መሆኑ በድርጅቱ ባህልና መርህ መሰረት መሆኑን ጠቅሷል። አሁንም ቢሆን ግን በዚህም እዛ የሚነሱ መረጃዎች በመረጃ ላይ ተመስርቶ ለመንግሥት እስከደረሰው ድረስ ማንንም እከሌ ነው እከሌ ነው ሳይል ተጠያቂ የሚያደርግበት አሰራር ይቀጥላል ሲሉ ነው የገለጹት። በዚህ መነሻም በሰሞኑ እኛም ስንገልጸው እንደነበረው በሚዲያችን የተለያዩ አካላት በቁጥጥር ስር መዋላቸውን ስንዘግብ ነበረ። እንግዲህ ከአስቸኳይ ጊዜ አዋጁም ጋር ተያይዞ እንግዲህ ኢኮኖሚው ላይ ያሳድረው ተጽዕኖ የለም ወይ የሚል ጥያቄም ተነስቶላቸው ነበር። ለዚህ በሰጡት ማብራሪያም ኢኮኖሚው ላይ ምንም ያሳድረው ተጽዕኖ እንደሌለ ነው የገለጹት። ይልቅ የአስቸኳይ ጊዜ አዋጁ ባይደነገግ ኖሮ ይደርስ የነበረውን ሁኔታና የሀገሪቱን መጻይ በሀገሪቱ ሊፈጠር ይችል የነበረውን ጥፋት አውስቷል። ከዚህ በዋናነት እንግዲህ ያነሱት ለዚህ እንደ አብነት የሀገሪቱ የግብርና እንቅስቃሴ በዛው እንዲቀጥል የግብርና ምርት ቶሎ በፍጥነት እንዲሰበሰብ ማስቻሉን ጠቅሷል። በርካታ ኢንዱስትሪዎች ደግሞ ወደ ስራ ገብተው አሁን እየተፈጠረ ያለውን የውጭ ምንዛሪ ጥረትን እንትን በማለት ይሁን የውጭ ምንዛሪ ግኝትን በማሳደግ አስተዋጽኦቸውን ሊያጎለብቱ የሚችሉበትን መሰረት እንደያዙ በርካቶች ስራ ከማቆም ታቅበው ወደ ስራ እንቅስቃሴ እንዲገቡ እንዳስቻለ ጠቅሷል። እንግዲህ የአስቸኳይ ጊዜ አዋጁ በመታወጁ ምክንያት የግብርና ምርት እንዲሰበሰብ በሀገሪቱ ታሪክ ምናልባትም ቀዳሚ የሆነ በግብር የምህር ምርቱ ብቻ የበልግን ሌሎች ምርቶችን ሳይጨምር የምህር እርሻው ብቻ ምርቱ 12 በመቶ እድገት እንደሚያስመዘግብ እንደሚጠበቅም ገልጿል። ይህ እንግዲህ በሀገሪቱ ታሪክ ሀገሪቱ እድገት ማስመዘገብ ከጀመረችበት ጊዜ አንስቶ ያልታየ እንደነበር ነው የጠቀሱት። ይህንን ጨምሮ ዘርፈ ብዙ የኢኮኖሚውን ወደፊት ሊያራምዱ መዋቅራዊ ሽግግር ለማረጋገጥ የሚሰሩ ስራዎች እንዲጎለብቱ የሚያደርጉ ስራዎችን የዜጎችን ሰላምና ደህንነት ከማስጠበቅ ባሻገር ስራዎች እንዲሰሩ ማገዙን ነው የጠቀሱት እንግዲህ በአጠቃላይ ከድርቅ ጋር ተይዞም ጥያቄ ተነስቶላቸው ነበር። ድርቁም አሁን ባለፈው ዓመት በሀገሪቱ ታሪክ እጅግ አስደማሚ በሆነ የሀገር ውስጥ አቅም ከአሁን በፊት ባልተለመደ መልኩ ለመቋቋም ጥረት ተደርጓል። ከ12 ሚሊዮን ከ10 ሚሊዮን በላይ ሕዝብ ተርቦ አሁንም በተለይ በሶማሊያ አጎራባች የክልላችን አካባቢዎች በኢትዮጵያ ሶማሌ ክልል እንዲሁም በጉጂ ዞን፣ በደቡብ ኦሞ ዞን 4.5 ሚሊዮን ሕዝብ ለድርቅ አደጋ ተጋልጧል። ይህንንም ለማድረግ ከዚህ በፊት በተቀመረው ልምድ ምንም የጎላ ችግር ሳይደርስ በቁጥጥር ስር ለማዋል እንደሚሰራ ገልጿል እንግዲህ ከዚህ ጎን ለጎን የወጣቶችን ተጠቃሚነት በተያያዘ 10 ቢሊዮን ብር አንድ 10 ቢሊዮን ብር ይፋ መደረጉ ይታወሳል በፕሬዚዳንቱ ንግግር በፓርላማዎች መክፈቻ ላይ ይህንን በተግባራዊነቱን ለመከታተልም መንግስት ምን ያህል ይሰራል በሚል የተነሳላቸው ጥያቄ ነበር ይህንን በትክክል ወጣቱን ተጠቃሚ ለማድረግ ስራ ላይ እንዲውል የሚከታተልበትን ስልት መንግስት ቀይሶ እንደሚሰራ ጠቅሷል በዋናነትም በ ንግድ ባንክ በኩል ይህ ፈሰስ እንደሚደረግ ዋናው መሰረቱ ግን ለዚህ ለወጣቶች ተጠቃሚነት መስፋት ወጣቱ በሁለንተናዊ መልኩ በሀገሪቱ እንቅስቃሴ ተሳትፎ እንዲጎለብት እንደሚያስፈልግና በዚህ ሂደት ወጣቱ የስራው ባለቤት ሆኖ መንቀሳቀሱ ዋናው መሰረት እንደሚሆን ጠቅሷል። እንግዲህ በርካታ ነገሮች ናቸው የተነሱት። ካለን ሰዓት አንጻር ከዚህ በላይ መሄድ ምንችል አይመስለኝም። ምናልባት በምሽት የዜና ወጃችን፣ አብዲ ዝርዝር ዜናዎችና አሁን የተነሱትና ያልተነሱ ነጥቦች ዝርዝር መረጃዎችን ይዘን አድማጅ ተመልካቾች የምንቀርብ ይሆናል። በጣም አመሰግናለሁ። አብዲ፣ አመሰግናለሁ። ወደ ሌሎች ዜናዎች አልፋለሁ። በተለያዩ ምክንያቶች ግንባታቸው በተጓተቱ የመስኖ ልማት ፕሮጀክቶች አምስቱ ግንባታቸው ተጠናቆ በቅርቡ አገልግሎት መስጠት እንደሚጀምሩ የውሃ መስኖና ኤሌክትሪክ ሚኒስቴር ገለጸ። የግድቦቹ ስራ መጀመር የህብረተሰቡን ኢኮኖሚያዊ ጠቀሜታን ለማጎልበት እንደሚያግዝ ተጠቁመዋል። ለኢትዮጵያ ዜና አገልግሎት ዘገባ ድርጅት ነው። በኢትዮጵያ ከ5.3 ሚሊዮን ሄክታር በላይ መሬት በመስኖ ሊለማ እንደሚችል ጥናቶች ያመለክታሉ ሀገሪቱ ያላትን የመስኖ አቅም ለማልማት የተለያዩ ፕሮጀክቶች እየተከናወኑ ነው ከነዚህ መካከል ግንባታቸው ቀደም ሲል የተጀመሩና በተለያዩ ምክንያቶች የተጓተቱ ጊዳቦ እርብ መገጭ ሰርባና ከሰም ተንዳሆ ይጠቀሳሉ የውሃ መስኖና ኤሌክትሪክ ሚኒስቴር እንደገለጸው በተለያዩ ምክንያቶች ግንባታቸው ተጓቶ የነበሩ እነዚህ የመስኖ ልማት ፕሮጀክቶች ተጠናቀው በቅርቡ ስራ ይጀምራሉ ፕሮጀክቶቻችን በተለያየ ምክንያት ከአሁን በፊት ሲጓተቱ ነበር። እነዚህን አጠናክን ወጥተን አንደኛ እዚያ አካባቢ ቀጣይ በሚቀጥለው ምዕራፍ የሚሰሩ ስራዎች ካሉ እነሱን የምና ይሆናል። ካልሆነ ደግሞ ሌላ አካባቢ ተመሳሳይ ስራ ሰርተን የመስኖው ስራ በሁሉም የሀገራችን አካባቢ የሚለመድበትን ሁኔታ እንፈጥራለን ማለት ነው አዳዲስ ፕሮጀክቶችን በመውሰድ በዚያ አቅጣጫ እየሰራ ያለ ነው ማለት ነው። በዚያ መሰረት ከህዝብ ይቀርብብን የነበረውንም ቅሬታ መቅረፍ እንችላለን ብለን ነው የምናስበው። የከሰምና የተንዳው መስኖ ልማት ፕሮጀክቶች የመጀመሪያ ምዕራፍ ግንባታ እንደተጠናቀቀም ተብራርተዋል። ግድቦቹ በመጓተታቸው ምክንያት በኅብረተሰቡ ዘንድ ቅሬታ መፍጠራቸው ይታወሳል። ከእነዚህ ግድቦች በተጨማሪም በቀጣይ ሌሎች ፕሮጀክቶችን በተያዘላቸው ጊዜ ለማከናወን ጥረት ይደረጋል። ካሁን በፊት ለብዙ ጊዜ የተጓተቱ ፕሮጀክቶች ተጠናቀው ለኅብረተሰቡ ሙሉ አገልግሎት መስጠት እንዲችሉ ቅድሚያ መሰጠት ስላለበት፣ የህዝብ ቅሬታም ስላለበት እነሱን ክሊር አድርገን መውጣት አለብን። በሚል አቅጣጫ የተወሰኑት ፕሮጀክቶች ካልሆኑ አጠናቀል ለመውጣት ነው ማለት ነው። በአዲስ አበባ በቀጣይ ስድስት ወራት ውስጥ ለ140 ሺ ወጣቶች የስራ እድል እንደሚፈጠር የከተማ ጥቃቅንና አነስተኛ ኢንተርፕራይዝ ልማት ቢሮ አስታወቀም። የከተማ ከንቲባ ድሪባ ኩማ ዘንድሮ ለወጣቶች የስራ እድል ፈጠራ፣ የገንዘብ የመስሪያ ቦታ ማመቻቸትና የገበያ ትስስር ድጋፍ ለማድረግ ልዩ ትኩረት እንደሰጠ ገልጸዋል። ሞገስ ተጨማሪ አለው። የወጣቶች የስራ እድል ፈጠራ በዘንድሮ ዓመት በመንግስት ከፍተኛ ትኩረት ተሰጥቶታል። በአዲስ አበባ በ2009 ዓ ም 26000 ለሚሆኑ ዜጎች የስራ እድል ለመፍጠር እቅድ ተይዟል። ከዚህ ውስጥ 140 ሺህ የሚሆነውን እድል ለወጣቶች በቀጣይ ስድስት ወራት እንደሚመቻች የከተማዋ ጥቃቅና አነስተኛ ኢንተርፕራይዝ ልማት ቢሮ ገልጿል። የስራ እድሉ በምግብ ዋስትና በማኒፋክቸሪንግና ና በቤቶች ልማት ዘርፍ ላይ የሚያተኩር ነው። ስራ የሌላቸው ወይም ስራ ፈላጊ የሆኑ በርካታ ወጣቶች እንዳሉ ተገንዝበን መንግስታችንም የከተማችንም አስተዳደር ለወጣቶች ከፍተኛ ትኩረት የሰጠ ከመሆኑ ጋር ተያይዞ 7 ፐርሰንት የሚሆነውን የስራ እድል እንዲፈጠር የምናደርግበት የወጣቶች ተጠቃሚነት ላይ ነው ማለት ነው። ቢሮ የስራ እድሉን ለመፍጠር የሚያስችል እንቅስቃሴ መጀመሩን አስታውቋል። የመጀመሪያ ደረጃ በየአካባቢው የስራ እድል ልየታው ስራ ከዚህ በፊትም የተሰሩ አሉ። አሁንም በቀጣይ ህብረተሰቡ ራሱ ተሳትፎ እውነተኛ ስራ የሌለው መሆኑን እያረጋገጠ የሚያዝበት ሂደት ይኖረናል። ከዚህ በፊት ተደራጅተው ስራ ሳይፈጠርላቸው ለቆዩ እንደዚሁ ቅድሚያ ሰጥተን የምንሄድ ይሆናል ማለት ነው። የአዲስ አበባ ከንቲባ ድሪባኩማ በኩላቸው በበኩላቸው መስተዳደሩ ለወጣቶች የስራ ዕድል ልዩ ትኩረት መስጠቱን ገልጸው ወጣቱ የስራ ዕድሉን ሊጠቀምበት ይገባል ብለዋል። በዋናነት ወጣቱን ማሳተፍ ነው የሚያስፈልገው የስራ ባህሉ መለወጥ አለበት። የወጣቱ የተገኘውን ስራ ሰርቶ ገቢ አግኝቶ ራስን የማሻሻል ተነሳሽነት ይፈልጋል። ሁለተኛ በመንግስት በኩል የሚሰጡ ድጋፎች ለምሳሌ ፋይናንስ፣ የመስሪያ ቦታ፣ የገበያን የማመቻቸት፣ ግብዓት የማቅረብ፣ እነዚህ እነዚህ ላይ መንግስት ከዚህ በፊት ከምንሰራው በተለየ ሁኔታና በፍጥነት ለማሳካት ስለምንሞክር እነዚህ ተደምሮ ዘንድሮ ያስቀመጥናቸውን እቅድ ማሳካት እንችላለን የሚል እምነት ነው ያለኝ። የአዲስ አበባ ጥቃቅና አነስተኛ ኢንተርፕራይዝ ልማት ቢሮ የስራ እድል ፈጠራው የተሳካ እንዲሆን የመንግስት ተቋማትና ህብረተሰቡ ትብብር ሊያደርጉ ይገባል ብለዋል። አካል ጉዳተኞች በየዕለት እንቅስቃሴያቸው መረጃ ዋነኛ አጋዣቸው ነው። አስተያየታቸውን ለኢቢሲ የሰጡ እነዚህ የህብረተሰብ ክፍሎች ተገቢው መረጃ ባለማግኘታቸው እየተቸገሩ መሆኑ ነው የሚናገሩት። የኢፌድሪ የህዝብ እንባ ጠባቂ ተቋም ችግሩን ለማስቀረት እየሰራው ነው ብለዋል። የፋሲካ አያሌውን ዘገባ ዮሐንስ ፍስሐ ያቀርበዋል። ወጣት ኪዳን አድማሱ በአንድ መንግስታዊ ያልሆነ ድርጅት ውስጥ የፕሮጀክት አስተባባሪ ነው። መስማት የተሳነው በመሆኑ በዕለት ተለት ውሎ በሚያደርጋቸው እንቅስቃሴዎች መረጃ የማግኘት ችግር ፈተና እንደሆነበትም ይናገራል። ታክሲ ውስጥ ደግሞ አቅጣጫው የት እንደምንሄድ ያስቸግራል። አንዳንድ ጊዜ እኛ መስማት የተሳንን ታክሲ ውስጥ የት ነው የምንሄደው ብለን ስንጠይቅ ታክሲው ሞልቶ ይሄዳል። በኢፌዴሪ ሕገ መንግሥት አንቀጽ 41 ላይም ሆነ ኢትዮጵያ በተፈራረመቻቸው ዓለም አቀፍ ስምምነቶች ላይ ለአካል ጉዳተኞች አመቺ በሆነ መንገድ መረጃ የማግኘት መብት እንዳላቸው ተደንግጓል። ይሁን እንጂ በድንጋጌው መሰረት መረጃ የማግኘት መብታቸው እየተከበረ አለመሆኑን የሚናገሩት አንዳንድ ጉዳዮችን ለማስፈጸም ወደ መንግስት አካላት ወደተለያዩ ቦታዎች ይሄዳለሁ። እዛ በሚሄድበት ጊዜ ተመሳሳይ የኮሚኒኬሽን ችግር ይገጥመኛል። አስተርጓሚ ደግሞ ሁሉም ቦታ በቀላሉ ማግኘት ያስቸግራል። በተለይ በትምህርት ረገድ የመማሪያ መጽሀፍት በተለይ ላይነ ስውራን በብሬል የተዘጋጁ አይደሉም። ይሄ አንዱ ችግር ነው። በብሬል የተዘጋጁ ማቴሪያሎች እንኳን ባይኖሩ በሌላ አማራጭ በኦዲዮ ፎርማት በቴፕሪከርደር ወይም በመሳሰሉት ሊደመጡ በሚችሉ መንገድ የተዘጋጁበት አግባብ የለም። ይህንን ችግር ለማስወገድ አካል ጉዳተኞች እንደ ሌሎች የህብረተሰብ ክፍሎች መረጃ እንዲያገኙ በማድረግ ትልቅ ኃላፊነት የተሰጠው የኢፌዴሪ የህዝብ እንባ ጠባቂ ተቋም ነው። በተለይ ወቅታዊ የሆኑ ጉዳዮች ሲኖሩ ትላልቅ መግለጫዎች በከፍተኛ አመራሮች በሚሰጡበት ሰዓት የምልክት ቋንቋዎች እየተሰጡ ያሉበት ሁኔታ ነው ያለው። አሁን ለውጦች አሉ፣ ግን አሁንም ቢሆን መሰራት አለበት። አካል ጉዳተኞች ተገቢውን መረጃ እንዲያገኙ የተለያዩ እንቅስቃሴዎችን ከሚያከናውኑ ተቋማት መካከል የብሔራዊ ቤተመዛግብትና ቤተመጻሀፍት ኤጀንሲ አንዱ ነው። ጃውሱ ተጭኖላቸዋል፣ ኮምፒውተሩ ላይ ስለዚህ በቀላሉ ጃውሱ ሲከፈት የሚጽፉትን ነገር ያነብላቸዋል። ባያዩትም በድምፅ ይነግራቸዋል እየሰሩ ያሉትን ነገር ማለት ነው። ከጊዜ ወደ ጊዜ መሻሻል ቢመጣ እስካሁን ባለን እንደ ተቋም ባደረግናቸው ክትትልና ቁጥጥሮች የሚቀሩ ስራዎች እንዳሉ ነው የተረዳ ነው። በባለቤትነት አካል ጉዳተኞችን አካቶ ከመስራት አንጻር የሚቀሩ ስራዎች አሉ። እንዲሁም ደግሞ በተለያዩ ጤና ተቋማት ላይም አገልግሎት ለማግኘት በሚሄዱበት ሰዓት በተለይ መስማት ለተሳናቸው አስተርጓሚ ምልክት ቋንቋ የሚያውቅ ሰው መመደብ ላይ በጣም መሰራት አለበት። ሁሉም ተቋማት በአገልግሎት አሰጣጣቸው ላይ አካል ጉዳተኞችን ታሳቢ አድርገው እንዲሰሩ የፌዴራል የሕዝብ እንባ ጠባቂ ተቋም ከባለድርሻ አካላት ጋር ተቀናጅቶ እየሰራ መሆኑም ተገልጿዋል። ዜናው በቃ አንተነህ ደግፌ ነኝ። በሰላም ዋሉ።